መሃል ሜክሲኮ አፍሪካ ሕብረት አጠገብ በ666 ሺህ ብር ብቻ ዘመናዊ ኮምፓውንድ አፓርትመንቶችን እየሸጥን እንገኛለን። አባይ ሆም እስከ ባለ አንድ መኝታ እስከ ባለ ሶስት መኝታ ከሰባ ስምንት ካሬ እስከ መቶ ሀምሳ ስምንት ካሬ በተለያየ የካሬ አማራጭ ያቀረበላችሁ ሲሆን እነዚህ ቤቶች ለማግኘት ከእናንተ የሚጠበቅ አስር ፐርሰንት ብቻ ቅድመ ክፍያ፣ ይህ ማለት ስድስት መቶ ስልሳ ስድስት ሺህ ብር ጀምሮ ማግኘት ትችላላችሁ። በካሬ ሰማንያ አምስት ሺህ ብር ብቻ ነው እየሸጥን የሚገኘው። ለበለጠ መረጃ እንዲሁም የዚህ ዴል ተጠቃሚ መሆኑን የሚፈልጉ ሰዎች ከስር ባለው ስልክ ደውሉ። ባህል ሜክሲኮ አፍሪካ ሕብረት አጠገብ በ666 ሺህ ብር ብቻ ዘመናዊ ኮምፓውንድ አፓርትመንቶችን እየሸጥን እንገኛለን። አባይ ሆም እስከ ባለ አንድ መኝታ እስከ ባለ ሶስት መኝታ ከሰባ ስምንት ካሬ እስከ መቶ ሀምሳ ስምንት ካሬ በተለያየ የካሬ አማራጭ ያቀረበላችሁ ሲሆን እነዚህ ቤቶች ለማግኘት ከእናንተ የሚጠበቀው አስር ፐርሰንት ብቻ ቅድመ ክፍያ፣ ይህ ማለት ስድስት መቶ ስልሳ ስድስት ሺህ ብር ጀምሮ ማግኘት ትችላላችሁ። በካሬ ሰማንያ አምስት ሺህ ብቻ ነው እየሸጥን የሚገኘው። ለበለጠ መረጃ እንዲሁም የዚህ ቤት ተጠቃሚ መሆኑን የሚፈልጉ ሰዎች ከስር ባለው ስልክ ደውሉ።